በስመ አብህ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳቸው የሎል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች፣ የጻድቃን የሰማዕታት ወዳጆች፣ በወደደንና ባፈቀረን በሎል እግዚአብሔር ፍጹም ሰላም ሰላም ላችኋለሁ። እንደምን ዋላችሁ? እንደምን ለይ ሳድረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምረትና እንደ ቸርነት ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን እርሱን ጠርተን እርሷን የማነቷት ንጽተ ንጹሐን ቅድስተ ቅዱሳን ቅድስተ እናታችን ድንግል ማርያም ዘላለማዊ ስሟ እየተመሰገነ ይሁንል። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው መጋቢት 27 ቀን መድኃኔ ዓለም እያልን የጌታችን የመድኃኒታችን የኢየሱስ ክርስቶስን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 የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ፣ ታረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ መጋቢት 27 ቀን መድኃኔ ዓለም እያለን በታላቅ ድምቀት የጌታችን የመድኃኒታችን የኢየሱስ ክርስቶስን ጥንተ ስቅለቱን እናከብራለን። ይህንን ክብረ በዓል ስለ ምንድን የምናክብረው በዚህ ዕለት ምን የተፈጸመበት ዕለት ስለሆነ የሚለውን ስንመለከት የዓለም መድኅን ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም በነሳው ስጋ በቀራንዮ መስቀል ላይ ተሰቅሎ ሕይወቱን ለዓለም ቤዛ አድርጎ የሰጠበት ቀን ስለሆነ ነው፣ መጋቢት 27 ቀን ማለት ነው። ይህ ቀን ታዲያ ስለ ክርስቶስ ሕማም ስለ ክርስቶስ መከራ ስለ ነገረ መስቀሉና ስለ ሞቱ የተነገሩ ትንቢቶችና ምሳሌዎች ሁሉ የተፈጸሙበት ሰማያዊ አምላክ ስለ ሰው ልጆች ፍቅር ሲል ልዩ ልዩ መከራዎችን የተቀበለበት እንደዚሁም ደግሞ በሞቱ ሞትን ሽሮ የአዳምን ዘር ሁሉ ከሞት ሞት ያዳነበት ለዓለሙ ሁሉ ፍቅሩን የገለጸበት በመስቀል ላይ ባፈሰሰው ደሙም ደግሞ ዓለምን ነፃ ያወጣበት በአጠቃላይ በዚች ቀን ዐሥራ ሦስቱን ሕማማተ መስቀል በትዕግሥት ብሎ ቅድስት ነፍሱን ከቅዱስ ሥጋው በገዛ ፈቃዱ የለየበት የስቅለቱና የሞቱ መታሰቢያ ዕለት ነው ማለት ነው። ለዚህም ጥንተ ስቅለት ተብሎ ይጠራል ማለት ነው። አስተውል እግዚአብሔር ተው። ታዲያ በዓሉም ደግሞ መድኃኔ ዓለም እየተባለ ይጠራል። መድኃኔ ዓለም ተብሎ ስለምንድን የተጠራው መድኃኔ ዓለም ማለት የስሙ ትርጉምስ ምን ማለትን የሚለውን ስንመለከት ደግሞ ክርስቶስ ማለት መሲህ ማለት እንደሆነ ኢየሱስ ማለት መድኃኒት ማለት እንደሆነ አማኑኤል ማለት ደግሞ እግዚአብሔር ከእኛ ጋር ነው ተብሎ እንደሚተረጎም ሁሉ መድኃኔዓለም ማለትም ደግሞ ዓለምን ሁሉ የሚያድን የዓለም መድኃኒት ማለት እንደሆነ ከቅዱሳት መጽሐፍት እንረዳለን ማለት ነው። አስተውል እግዚአብሔር ሰዎች፣ ዓለም የዳነውም ደግሞ በመስቀሉ ላይ ባፈሰሰው ደሙና በሞቱ አማካኝነት በተገኘው ጸጋ ነውና የጥንተ ስቅለቱና የመስቀሉ ሚስጥር ዓለምን የማዳን ሚስጥር ስለሆነ የጥንተ ስቅለቱ መታሰቢያ በዓል በሚከበርበት በመጋቢት 27 ቀን ምእመናን ሁላችን በቤተ ክርስቲያን በመገኘት በእርሱ ደም ዓለም የዳነ መሆኑን በሚገልጠው ስሙ መድኃኔዓለም በተሰኘው ስሙ እየተማጸንንና ዓለምን ለማዳን የተቀበለውን መከራ መስቀል እያስታወስን እያስብን በዓሉን በድምቀት እናከብራለን። አዎ የጌታችን መከራ ስቃይ መቀበል ቢያሳዝንንም፣ እንኳን ጌታችን ለእኛ ያደረገልን ነገር ግን ደስ ያሰኛልና ደስ እያለን ስለማይነገር ስጦታው እግዚአብሔር አምላክን እናመሰግናል። አዎ ከጨለማ ወደ ብርሃን የወጣንበት አዎ ከስራታችን የተፈታንበት አዎ ከዲያብሎስ ግዞት ነፃ የወጣንበት ዕለት ነውና ይህንን ዕለት ደስ እያልን እናከብራለን ማለት ነው። አዎ መጋቢት ሃያ ሰባት ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ጥንተ ስቅለቱ የሚታሰበት ቀን ነው። ይሁን እንጂ ታዲያ ሊቃውንተ ቤተ ክርስቲያን በዲሜጥሮስ ቀመረ መሰረት አጽዋማትን በጠበቀ መልኩ ከትንሣኤ በዓል በፊት ያለውን አርብ ስቅ ስቅለት ተብሎ እንዲከበር ስራ ተሰርተውልናልና፣ ከትንሣኤ በፊት ያለውን አርብ ስቅለት እያልን በስግደት እንደዚሁም ደግሞ በአክፍሎት እናከብራለን ማለት ነው። በጾም ጭምር እናከብራለን ማለት ነው። መጋቢት 27 ቀን ደግሞ ይህ መጋቢት 27 ቀን በአብይ ጾም ስለሚውልና ይህ የአብይ ጾም ወቅት ደግሞ ሐዘን እንጂ ደስታ ስለሌለ በዓል ማክበርም ስለማይፈቀድ ወደ ጥቅምት ሐያ ሰባት ቀን ትዘዋውሮ ደስ ብሎ እንድናከብረው ቤተ ክርስቲያናችን ስርዓት እንሰርታልናለች። ለዚህ ነው ጥቅምት ሐያ ሰባት ቀን ጥንተ ስቅለቱ እያለን ይህን ክብር በዓል የምናከብረው ማለት ነው። አሁን አሁን ግን በአንዳንድ አድባራት ይህ ክብር በዓል እየተከበረ ስለሆነ ይህም ብቻ ሳይሆን ደግሞ መጋቢት ሐያ ሰባት ቀን ምንድን ነው የተፈጸመው የሚለውን ሁላችንም እናውቅ ዘንድ ይህንን አስተምሮ እንማማድ ዘንድ ይዘን መተላል ማለት ነው። አስተውሉ። ምናልባት ጥቅምት ሐያ ሰባት ቀን አክብረና

ለምንድን ነው አሁን እያሉ ግራ የሚገባቸው ሰዎች ስላሉ ነው ይህንን ያነሳውት ማለት ነው። ታዲያ መጋቢት 27 ቀን የሚከበረውን የመድኃኔዓለምን በዓል ጥንተ ስቅለቱ ነው ብለን ስንናገር፣ የስቅለቱን መታሰቢያ በዓል ስናከብር በዚህ ቀን በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ የተፈጸሙትን ጽዋተ መከራዎችና እርሱ በመስቀል ላይ ያለ በሰማይና በምድር መካከል የተፈጸሙትን ተአምራት አብረን ልናስባቸው ልብም ልንላቸው ያስፈልጋልና ይህንን ከብዙ በጥቂቱ አጥራ አድርገን እንመለከታለን ማለት ነው። እስውል ሰዎች ታዲያ በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ ከደረሱት መከራዎች መካከል ጥቂቶቹን አንስተን ስንመለከት የአይሁድ መማክርት የመከሩት ከንቱ ምክርና በለተረቡ እንደዚሁ በአይሁድ ሸንጎ የተወሰነበት ጠማማና የተዛባ ፍርድ የመጀመሪያው ሕማም ነው፣ ጽዋት መከራ ነው። አስተውሎ እግዚአብሔር ቤተሰቦች ንጹሕ የሆነውን አምላክ ወንጀለኛ ነው ብለው ፈረዱበት። ከሰሱት፣ የሐሰት ክስ ከሰሱት። አዎ ጌታችንን በፍርድ አደባባይ አቆሙት። ንጹሕ ሆኖ ሳለ ምንም ኃጢአት ሳይገኝበት ሳለ እርሱን ኃጢአተኛ ነው ብለው ጠማማ ፍርድ ፈረዱበት። በዕለተ ረቡዕ እነዛ የአይሁድ መማክርት ተሰብስበው ሰኞ ተሰብስበው ተማከሩ፣ ምክራቸው ፍሬ አላፈራም። ማክሰኞ ተሰበሰቡ፣ ምክራቸው ፍሬ አላፈራ በዕለት በዕለተ ረቡ ግን ምክራቸው ፍሬ አፈራና ውሳኔ ወሰኑ። ምን የሚል ውሳኔ ነው የወሰኑ ስንል ታዲያ ጌታችን መገደል እንዳለበት ወሰኑ። ያንን ውሳኔ ደግሞ ፍርዱን ቀላል እንዲሆነላቸው ያደረገላቸው ሰኞና ማክሰኞ መግባባት ያልቻሉበትን ነገር እንዲግባቡና ቀላል አድርጎላቸው ይህንን ውሳኔ እንዲወሰኑ ያደረጋቸው ያስቆሮት ይሁዳ ነበረ። አዎ የአስቆሮቱ ይሁዳ በመካከላቸው ተገኝቶ ጌታችንን በሰላሳ ዲናር አሳልፎ ሊሰጣቸው ከእነርሱ ጋር ሲስማማ እነርሱ ሁሉም ነገር ቀለለላቸው። በዕለተ ረቡዕ ተማክረው ምክራቸውን አጠናቀቁ። ጌታችን መሰቀል እንዳለበት ወሰኑ። አዎ ይህ የመጀመሪያው ሕማም ነው። ከዚያም በኋላ ደግሞ በዚህ በኋላ በቃም መጋቢት መጋቢት ሀያ ስድስት ቀን የጸሎተ ሐሙስ ዕለት ማታ ላይ ወይም ደግሞ ለሃያ ሰባት አጥቢያ ለደቀ መዛሙርቱ የመጨረሻውን እራት መግቦ ሚስጠረ ቁርባንን ከመሰረተ በኋላ ሌሊቱን በሙሉ በአይሁድ ጭፍሮችና በሊቃነ ካህናት ሎሌዎች የደረሰበት ስቃይና መንገላታት እጅግ የሚያሳቅቅ ነው። ወገኖቼ የሚያሳቅቅ ነው። ጌታችን አዎ የጸሎታ ሐሙስ ዕለት እራት ከመገባቸው በኋላ ምስጢረ ቁርባንን ከመሠረተላቸው በኋላ ሦስት ሰዓት ላይ የአስቆሮቱ ይሁዳ መጥቶ ጌታችንን አቅፎ ስሞ አሳልፎ ሰጠው። አሁ ጌታችን ማታ ከተያዘባት ሰዓት ጀምሮ ሌሊቱን ሙሉ የአይሁድ ሊቃነ ካህናትና የአይሁድ ጭፍሮች ጌታችንን እያንገላቱ ለመናገር እንኳን የሚዘገንን ብዙ ስቃዮችና ስቃይ ተውታል። ይህ ሁሉ ስቃይ ለእኔና ለእናንተ ነው ወገኖቼ። አዎ ጭፍሮቹ በይሁዳ መሪነት እርሱን ከያዙ በኋላ እንደታሰረ በመጀመሪያ ወደ ሃና ዘንድ ከዚያም ደግሞ ወደ ሊቀ ካህናት ወደ ቀያፋ ዘንድ ቀጥሎም ደግሞ ወደ ጲላጦስ፣ ከጲላጦስ ደግሞ ወደ ሄሮድስ፣ ከዚያም እንደገና ደግሞ ወደ ጲላጦስ እያመላለሱ እንዲንገላታና እንዲሰቃይ አድርገውታል። መንገላታት ብቻ አይደለም፣ ደግሞ እየተዘባበቱ፣ እየሰደቡት፣ ፊቱን እየመቱት ነበረ። አዎ በዚያውም ላይ እየሰደቡትና እየዘበቱበት ፊቱን በጥፊ ራሱን ደግሞ በዱላ ይመቱት እንደነበረ ቅዱሳት መጻሕፍት በሰፊው አስረዳሉ። የማቴዎስ ወንጌል ምዕራፍ 27 ቁጥር 27 ጀምሮ ስትመለከቱ እንደምታገኙት አስተውል። እግዚአብሔር ቤተሰቦች፣ አዎ ጌታችን የሰው ልጆችን የፈጠረበት እጁን መቱት፣ አንገላቱት፣ ወዲያ ወዲ እያደረጉ አሰቃዩት። ሌሊቱን ሙሉ ለ27 አጥቢያ በ26 2 ያ ለሊት፣ 27 አጥቢያ ሌሊቱን ሙሉ እንዲሁ እየተዘባበቱበት፣ እስቲ ንገረን ማን የመታህ እያሉ ፊቱን እየመቱት? አዎ ራሱን በዱላ እየቀጠቀጡት ተናገር እያሉ እየሰደቡት፣ ያንን መራራ መራቃቸውንም ጭምር እየተፉበት፣ ሌሊቱን ሙሉ በእንዲያለ መልኩ አሰቃዩት። መጋቢት ሃያ ሰባት ቀን ደግሞ በለተ ዓርብ ከ3 ሰዓት እስከ 9 ሰዓት የተቀበላቸው መከራዎችም ደግሞ እጅግ በጣም ብዙ ናቸው ወገኖቼ፣ እኔ ተናግሬ የምጨርሰው አይደለም። እስቲ ሁላችንም ራሳችንን ለጥቂት ደቂቃ በዚያ ቦታ ላይ አስቀምጠን ቆም ብለን እናስብ ወገኖቼ። ቪዲዮን ቆም አድርጋችሁ ራሳችን ጎለጎታ አድርሱ፣ በዚያ ቦታ ላይ ራሳችሁን አድርጉ። አ ሌሊቱን ሙሉ ስትሰቃዩ እንዳደራችሁ ስ ያስቡት ለዚያ ምን አይነት ስቃይ እንደሆነ ራሳችሁን በዱላ እየተመታችሁ፣ ምራቅ እየተተፋባችሁ፣ በጥፊ እየተመታችሁ፣ እየተሰደባችሁ ከዚህ ዛ ከዛ እዚህ እየተመላለሳችሁ ሌሊቱን ሙሉ እንደተሰቃያችሁ ራሳችሁን አድርጋችሁ አስቡት ወገኖቼ። እንዲህ ያለ መልኩ ካደረም በኋላ ጌታችን በዚህ አላበቃም ስቃዩ አሁ የሚያሳቅቅና የሚዘገንን ስቃይን አስቃይተውታል። እኔና እናንተ ስንናገረው ምናልባት ላፋችን ይቀለን ይሆናል ነገር ግን ስድስት ሺህ ስድስት መቶ ስልሳ ስድስት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ጠዋት ላይ ተገርፏል ስለ እኔና ስለ እናንተ ይህ ሁሉ ጅራፍ ለእኔና ለእናንተ ነው ወገኖቼ እኔና እናንተ የምንሰቃየውን ስቃይ እርሱ ብቻውን ተሰቃየ እኛን ነፃ ለማውጣት ሲል ጌታችን 6666 ጊዜ የተገረፈ አስተውሉት ወገኖቼ ስድስት ጊዜ አይደለም፣ ስድስት መቶ ጊዜ አይደለም፣ ስልሳ ጊዜ አይደለም፣ ስድስት ሺህ ስድስት መቶ ስልሳ ስድስት ጊዜ ነው። እኔና እናንተ እሾህ እንኳን እጣታችንን ሲወጋ እንቅፋት እንኳን መቶን መሬት ላይ ስንወድቅ የሚያመን ህመም ምን አይነት ህመም ነው ወገኖቼ፣ እስቲ አስተውሉት። ምናልባት በዚህ ሰዓት እጃችሁ ላይ ቁስል ያለ በህመም የምትሰቃዩ ሰዎች ልትኖሩ ትችላላችሁ። ያንን ህመማችሁን ስትመለከቱና ጌታችን ለእኛ ሲል የተቀበለውን መከራ አነጻጽሩት ወገኖቼ። ምን ያህል ከባድ ምን ያህል የሚዘገንን ስቃይ ጌታችን ለእኛ ሲል እንደከፈለ ልታስተውሉ ያስፈልጋል ወገኖቼ 6666 ጊዜ ሲገረፍ ታዲያ እኔና እናንተ እንደምናውቁ አይነት ባለ ጅራፍ አይደለም እኔና እናንተ የምናውቁ አይነት ጅራፍ አይደለም ወገኖቼ። እርሱ የተገረፈበት ጅራፍ የሰውነትን ክፍል አንድ ጊዜ ሲያርፍ ቦጫጭቆ ስጋውን በመሬት ላይ የሚጥል እሾሃማ በሆነ ጅራፍ አዎ፣ ብረት ሆኖ እነዚያ ብረቶች ደግሞ አንድ ጊዜ የሰው ሰውነት ላይ ሲያርፉ የዚያን ሰው ሰውነት ቆዳውን ስጋውን በጫጭቆ በሚጥል አይነት ጅራፍ 6666 ጊዜ ሲገረፍ፣ አዎ፣ ስጋው ከላዩ ላይ የተቦጫጭቆ በመሬት ላይ ወደቀ፣ ደሙ እንደ ውሃ ፈሰሰ። ጥንቶቹ ነጭ ሆነው እስከሚታዩ ድረስ ጌታችን ሰለኔና ስለእናንተ 6666 ጊዜ ተገረፈ። ወገኖቼ ይህም ብቻ አይደለም። ይህን ሁሉ መከራ ስቃይ ካሰቃዩት በኋላ መስቀሉን አሸክመት በቀራንዮ ተራራ ላይ እየወደቀ እየተነሳ ወደዚያ ወሰዱት፣ እያዳፉት ወሰዱት። መስቀሉን ተሸክመው በቀራንዮ ተራራ ላይ እየወደቀ እየተነሳ የገዢው የጲላጦስ ወታደሮች እያዳፉት፣ እርሱ የሰማይና የምድር ንጉሥ ሆኖ ሳለ የምድራዊ ንጉሥ ወታደሮች እያዳፉት፣ ርኩስ ምራቃቸውን እየተፉበትና እያፌዙበት ወደ ተራራው እንዲወጣ አደረ ያደረጉት ወገኖቼ። ያህን ሁሉ መከራ ሥቃይ ከተቀበለ፣ ያህን ሁሉ ግርፋት ከተቀበለ በኋላ የሚገርፉት ሰዎች እንኳን መግረፍ ደክሟቸው ተራ በተራ እየተቀባበሉ ሲገርፉት፣ እርሱ ግን አንድ ብቻውን ሆኖ ያ ሁሉ ዱላ፣ ያ ሁሉ ጅራፍ በላዩ ላይ ካረፈበት በኋላ እንዲህም ሆኖ እርጥብ መስቀል አሸከሙት ወገኖቼ፣ እርጥውን መስቀል ተሸክሞም በተደላደለ መንገድ ላይ አልነበረም ሲሄድ የነበረው። አዎ ወጣ ገባ በሆነ ባዶ እግሩን እያስኬዱት፣ አዎ እግሮቹን እንቅፋት እየመቱት እየወደቀ እየተነሳ ያ እርጥብ መስቀል ከላይ ተሸክሞ ዳገት ነበረ ተራራ ነበረ ሲወጣ የነበረ ወገኖቼ፣ እያፌዙበት ለዛውም ስለ እሱ የተጻፈው የነቢያትን ትንቢት ይፈጽም ዘንድ ታዲያ ልብሱን ገፈው ከለሜዳ ለብሰውታል በልብሱም ላይ ዕጣ ተጣጥለው ተከፋፍለውታል ወገኖቼ የእሾህ አክሊል ጉንጉን በራሱ ላይ በማድረግ የሰማና የምድር ንጉሥ እንዳልሆነ ሁሉ ንጉሥ ሆይ ሰላም ላንተ ይሁን እያሉ ተሳለቀውበታል ብዙዎችን ሰማዕታት ብዙዎችን ጻድቃንን አክሊል የሚያቀዳጀውን አምላክ እነርሱ ግን የሾህ አክሊል አቀዳጁት። ወገኖቼ እስቲ ያስተውሉት አንድ ጊዜ እሾህን እንኳን በግንባራችን ላይ እሾህን በራሳችን ላይ ለጥቂት ደቂቃ እንኳን ከተን ብንመለከት ምን ያህል ሕመም እንደሚሰማን አናታችን ላይ የገባ ነገር ከአናታችን እስከ እግራችን ድረስ ምን ያህል ሕመም እንዲሰማን እንደሚያደርግ አስተውሎ ወገኖቼ ጌታችንን ግን የእሾህ አክሊል ራሱን እየወጋው፣ አዎ ዝም ብለው ለጌጥ አይደለም ከላይ ያስቀምጡለት ራሱን እየወጋው ከራሱ ላይ ከጭንቅላቱ ላይ ደም እንደ ውሃ እየፈሰሰ የሾህ አክሊልን አቀዳጁት፣ ተሳለቁበት። ይህም ብቻ አይደለም፣ ጎኑን በጦር ወጉት፣ እጆቹና እግሮቹን በአምስቱ ቅንዋተ መስቀል ቸነከሩት። ወገኖቼ፣ አዎ እነዚያ አዳምን የፈጠሩ እጆች በችንካር ትቸነከሩ። አዎ እነዚያ በገነት የተመላለሱ እግሮች በችንካር ትቸነከሩ። እጆቹና እግሮቹን በአምስቱ ቅንዋተ መስቀል ወይም ደግሞ ችንካሮች ቸንክረው ጌታችን መድኃኒታችን ክርስቶስን በመስቀል ላይ ሰቅለውታል። ው እኔ አጠር አድርጌን የተናገርኩት ጌታችን ግን የተቀበለው ከዚህ የከፋ ለመናገር እንኳን የሚዘገንን ስቃይ ነው ወገኖቼ ይህ ሁሉ የሆነ ግን ለእኔና ለእናንተ እንደሆነ ልናውቅ ያስፈልጋል። በመስቀል ላይ ያለ ታዲያ ጌታችን ሰባት አረፍተ ነገሮችን ወይም ደግሞ ሰባት የፍቅር ቃላትን ተናግረዋል። ከእነዚህ ደግሞ በጣም የሚያስደንቀው ጠላቶቹ እያሰቃዩት፣ እያንገላቱት፣ እየገደሉት ሳሉ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ሲል የተናገረው ቃል ነው ወገኖቼ፣ አስተውሉ። ይህንን ጌታችን ሲናገር እኛም እንድንማር ነው። እርሱን አብነት አድርገን እንድናደርገው ነው። ዛሬ ግን የትኛው ትውልድ ነው የትኛው ሰው ነው የበደሉትን ሰዎች ይቅር የሚለው? እየገደሉት ያሉትን ሰዎች ይቅር የሚለው? እየሰደቡት ያሉትን ሰዎች ይቅር የሚለው? ስለእነርሱ የሚጸልየው የትኛው ሰው ነው ዛሬ? ጥቂት እንኳን የሚናገርን ሰው የሚናገረን ሰው እንግደለው እንላለን እንጂ ጌታ ሆይ ይቅር በለው የምንል ስንቶቻችንን? ወገኖቼ በፍቅር የምናሸንፈው ስንቶቻችንን? ዛሬ ኮ እናትና ልጅ የተጨካከኑበት ዘመን ነው ዘመናችን። እናትና አባት ወይም ደግሞ ልጅና አባት የተኮራረፉበት ልጅ ጨክኖ አባቱን የሚዘጋበት የማያናገርበት፣ አባትም ደግሞ ልጁን ልጅ አይደለም ሂድልኝ የሚልበት የማያነጋገሩበት ዘመን ላይ ከሆነ ያለ ነው። ጌታችን ግን ያን ሁሉ መከራ ስቃይ የተቀበለው ያ ሁሉ መከራ ደርሶበት ደግሞ ይህንን ቃል የተናገረው እኛ በሕይወት እንድንኖረው ነው ወገኖቼ። አዎ በሕይወት እንድንኖረው ነው። ስለዚህ እኛ ከዘመዶቻችን ጋር ከጓደኞቻችን ጋር ከሌሎችም ጋር ተጣልተን አይደለም በድለውን፣ እኛ በድለናቸው አስቀይመናቸው እንኳን ይቅርታ የማንላቸው ብዙዎች ነን። እነርሱን ይቅርታ ሳንል ደግሞ ቤተ ክርስቲያን ሄደን ከጎናችን ያለውን አባታችንን ይቅር ሳንል፣ ከጎናችን ያለውን ወንድማችንን ይቅር ሳንል ሰማያዊ አምላካችንን ጌታ ሆይ የበደሉንን ይቅር እንደምንል ይቅር በለን ብለን እንማጸናለን። እኛ ሳንል እንዴት ነው ጌታችን ይቅር የሚለን? ወገኖች የቆም ብለን እናስተውል ያስፈልጋል። ጌታችን እየገደሉት እያሰቃዩት ያን ሁሉ መከራ ስቃይ እያደረሱበት ነው አባቶ የሚያደርጉትን አያውቁምና ይቅር በላቸው ሲል የተናገረው ማለት ነው። ይህም ብቻ አይደለም። በመጨረሻም ታዲያ ጌታችን እነሆ ሁሉም ነገር ተፈጸመ በማለት ተናገረ። ይህንን ከተናገረ በኋላ ወዲያውኑ ቅድስት ነፍሱን ከቅዱስ ስጋው ለየ። ቅድስት ነፍሱን ከቅዱስ ስጋው በፈቃዱ ለይቶ ሞት የማይገባ አምላክ ለሰው ልጆች ሕይወት ሲል ራሱን አሳልፎ ለሞት ሰጠ። አስተውል እግዚአብሔር ቤት ሰዎች ክርስቶስ የተሰቀለው መጋቢት 27 ቀን ነው። እዚህ ጋር ግን ልብ ልንል የሚያስፈልገው ነገር አንዳንድ ሰዎች ክርስቶስ የተሰቀለው መጋቢት 27 ቀን ከሆነ እንደገና በሌላ ጊዜ በዓለ ስቅለትን ማክበር ለምን አስፈለግ የሚል ጥያቄ በአይምሯቸው ሊመጣ ይችላል። አዎ፣ እርግጥ ነው ጥንተ ስቅለቱን ማክበር በቃ ነበረ። ሆኖም ግን ክርስቶስ የተሰቀለው በለተ አረብ ስለሆነ ከመቃብር የተነሣው ደግሞ በዕለተ እሁድ ስለሆነ፣ ስቅለት ከዕለተ አርብ፣ ትንሣኤውም ደግሞ ከዕለተ እሁድ፣ እርገት ደግሞ ከዕለተ ሐሙስ እንዳይወጡ፣ ሌሎቹም በዓላትና አጾማት በተወሰነላቸው ቀን እንዲውሉ ማድረግ ይቻል ዘንድ የቀድሞ አባቶቻችን ሊቃውንተ ቤተ ክርስቲያን ሰባት አዕዋዳትን አዘጋጅተውና ቀምረው ሁሉም ሥርዓቱን ጠብቆ ድርጊቱ በተፈጸመበት ቀን እንዲከበር የወሰኑ በመሆኑ ይህንን ክብረ በዓል እናክብራለን ማለት ነው። አስተውሉ። ስለዚህ ይህንን በሚገባ ልናውቅ ያስፈልጋል። በዚህ መሰረት ታዲያ ጥንተ ስቅለቱ መጋቢት 27 ቀን በየዓመቱ እየታሰበ ይከበራል ማለት ነው። በዓለ ስቅለቱ ደግሞ ከሰሞነ ሕማማቱ ጋር በአመት አንድ ጊዜ በዕለት አርብ በጾምና በጸሎት እንዲሁም ደግሞ በአክፍሎትና በስግደት እንዲከበር ተደርጓል፣ ተሰርቷል። ይህ ስራትም ደግሞ እየተከናወነ ነው ያለው ማለት ነው። አስተውሉ። ስለዚህ ይህን ክብር በዓል ስድና ክብር ታዲያ ጌታችን ለእኛ የከፈለልን ዋጋ ለእኛ የከፈለልን መከራ ሁላችንም ልናስብ ያስፈልጋል። ጌታችን ስለእኔና ስለእናንተ አስራ ሶስት ህማማተ መስቀልን ተቀብሏል። ወደ ኋላ ታስሯል። በገመድ ተስቧል። በምድር ላይ ወድቋል። ተነስቷል። በእግር አይሁድ ተረግጧል። ከምሰሶ ጋር ተላትሟል። እንደዚሁ ደግሞ በጥፊ ተመቷል። በጅራፍ ተገረፏል። ራሱን በዱላ ተመቷል። የሾህ አክሊል ደፍቷል። መስቀል ተሸክሟል። በችንካር ተሸንክሯል። በመስቀል ላይ ተሰቅሏል። መራራ ሃሞትንም ጠጥቷል ማለት ነው እነዚህን አስራ ሶስት ህማማተ መስቀል ጌታችን ስለእኔና ስለ እናንተ ተቀብለዋል እርሱ የተቀበላቸውን ህማማተ መስቀል ደግሞ በዚህ ዕለት ሁላችንም ልናስብ ያስፈልጋል ወገኖቼ ጌታችንን አምላክ ሆ ጌታ ሆይ እንበለው መድኃኒታችን ወይ እንበለው እግዚአብሔር ሆይ እንበለው። ስለኛ ስድስት ሺህ ስድስት መቶ ስልሳ ስድስት ጊዜ ተገረፍክ። ክፎች አይሁድ ምራቃቸውን ተፉብ፣ በዘንግ ራስህን መቱ፣ ዕርቃንህን በመስቀል ላይ ሰቀሉ። ወየው እንበለው። ገኖቼ እግዚአብሔር የሠራት ቀን ይህቺ ናት፣ ሐሴትን እናድርግ በእርሷም ደስ ይበለን ተብሎ በመዝሙር ላይ እንደተጻፈ በእውነትም ዕለተ ዓርብ የጌታ ስቃይ ቢያስለቀሰንም እንኳን ከስርዓት የተፈታንበት ዕለት ስለሆነ ይህችናት እግዚአብሔር ስራት ቀን ብለን መድኃኒታችን ኢየሱስ ክርስቶስን ስለማይነገር ስጦታው ልናመሰግነው ልናመልከው ያስፈልጋል። ወገኖቼ ሁሉ ኃጢአት ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል ተብሎ በሮሜ ላይ እንደተጻፈው የሰው ልጆች ጽድቅ ርቆን በግዞት ውስጥ ሳለን ከሰማያት ሰማያት ወርዶ በመስቀል ተሰቅሎ ደሙን አፍሶ የጥልን ግርግዳ ሰብሮ ከኃጢአት ባርነት ነፃ ያወጣን መድኃኔዓለም በእውነት ይክበር ይመስገናው። በነፃነት ልንኖር ክርስቶስ ነፃነት አወጣን። እንግዲህ ች ቁሙ እንደገናም በባርነት ቀንበር አትያዙ ይላል ገላትያ አምስት ላይ ያው የሚያሳዝነው ግን መድኃኔ ዓለም በመስቀል ላይ ስለኛ ሞቶልን ሳለ ግን አሁንም በኃጢአት ቀንበር ሆነን የሞተልንን ፈጣሪያችንን ደግመን ደጋግመን እያሳዝን ነው ደግመን ደጋግመን እየሰቀል ነው ያለነው ዛሬም በዘመናችን ወገኖቼ በዚህ ነው በአንደኛ ዮሐንስ ምዕራፍ ሦስት ላይ እንዲህ የሚል ቃል የተጠቀሰልን ልጆች ሆይ በሥራና በእውነት እንጂ በቃልና በአንደበት አንዋደድ ይላል አንደኛ ዮሐንስ ላይ ወገኖቼ ይህንን ቃል ልብ ብላችሁ አስተውሉ በስራና በእውነት እንጂ በቃልና በአንደበት እንዋደድ ይላል። አዎ ዛሬ በአንደበት ወድሃለሁ ወድሻለሁ ምንባባል ብዙ ነን። አዎ እርሱን ወዷለሁ ምንባባል ሰዎች አለን፣ በጀርባ ግን ዞር ብለን እንዲሞት እንዲገደል ነገር የምንሸርብ ብዙዎች አለን ዛሬ በዘመናችን። ይህ ደግሞ እግዚአብሔር የማይወደው ስራ ነውና ይህንን ስናደርግ እርሱ ለእኛ የከፈለን ዋጋ ትተን ረስተን ይህንን ስናደርግ ደግመን ደጋግመን እየሰቀል ነው እያሳዘን ነው እንደሆነ ቆም ብለን ልናስተውል ያስፈልጋል። እውነት ጌታችን ለእኛ ሲቀበል ያን ሁሉ መከራ ስቃይ መቀበሉ የሚያሳዝነን ከሆነ ዛሬም እኛ ደግመን ጌታችንን ከመስቀል ከማሳዘን ልንቆጠብ ያስፈልጋል። እርሱ በወደደው እርሱ በፈቀደው መንገድ ብቻ ልንጓዝ ያስፈልጋል። ወገኖቼ ይህን እንድናደርግ ደግሞ እርሱ አምላካችን ይርዳን። ስለዚህ በአጠቃላይ የዛሬዋ ዕለት መጋቢት 27 ቀን ጥንተ ስቅለቱ የሚከበርበት ዕለት ነው ብለናል። ጥንተ ስቅለቱ ለእግዚእነ ኢየሱስ ክርስቶስ ነው ብለናል። በማዕከለ ምድር ቀራንዮ ቅዱስ መስቀሉ የተተከለበት ዕለት ነው። የአዳም ተስፋው የተፈጸመበት ዕለት ነው። ፀሐይ ስትጨልም፣ የፀሐይ አምላኪዎች በክርስቶስ ያመኑበት ዕለት ነው። ጨረቃ ደም ስትለብስ፣ የጨረቃ አምላኪዎች ተስፋ የተቋጠርበት በክርስቶስ ያመኑበት ዕለት ነው። ኮከብ ቆጣሪዎች ከዋክብት ሲረግፉ፣ የከዋክብት ፈጣሪያቸው ክርስቶስ መሆኑን አውቀው ለእርሱ የተግ የሚገዙበት ዕለት ነው። እኛም ደግሞ ከሐሳር ወደ ክብር፣ ከጨለማ ወደሚደነቅ ብርሃን የተሻገርንበት ዕለት ነው። በእርሱ ቁስል እኛ የተፈወስንበት ልዩ የድህነት ቀን ነውና ይህንን ቀን እግዚአብሔር አምላካችንን ደስ የሚያሰኝ ነገር እያደረግን ልናክብር ያስፈልጋል። ወገኖቼ ይህን እናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ሚርዳል። ስለዚህ የተማራችሁትን ደግሞ ላልተማሩት ወንድሞቻችሁ አስተምሩ። እኛ የተማርነውን አስተምረን ቢሆን ኖሮ፣ እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብት ወልድ እናስምክር ስናሰጣ ማህተብ አንገቱ ላይ ካሰረችበት ቅድስት ቤተክርስቲያን ነቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን ና እናንተ የተማርነው ስለማናስተምር ያወቅነው ሰሞኑን ስለማናሳውቅ ብዙ ቶቻችንን ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን የሱስ ክርስቶስ ሁላችንንም ይርዳል።